ዱባይ ላይ ቁጭ ብሎ እኔ ጀጄ ማረክ ፓወር ካለው ሰው የማንም እናቱ የለደችው፣ ዱባይ ላይ ቁጭ ብሎ ጀጄ እኔን ካረገኝ እናቱ ድንገት አስበላው። ኦኬ ሀና ንምዝጋው ከላስ ኦኬ ለት ሚ ፊኒሽ ጨረሽ እኮ ማሪ ለት ሚ ፊኒሽ ኦኬ። አብሻ አብሻ አብሻ ቀሚስ ሸጠች፣ ወርቅ ሸጠች፣ ብር ሸጠች፣ ደላላ ሆነች ሙአጣ አገባች፣ ኢትዮጵያ ገባች፣ አረገዘች፣ ወለደች፣ ቦይፍሬንድ ያዘች፣ ኢቃማ አሰራች፣ ፍሪዶም ፍሪዞን ኢቃማ አሰራች። ራና እኔን ሀናን መታጀች ካረገች ፋካፍ ነው የምላት ተደብቃ የምትበዳ ሴት ካለች ኢቃማ ትንሽ ሰው ወይ ለት ሚ ፊኒሽ እዛ ዛቤት ሂዳ ፓርታይም ለት ሚ ፊኒሽ ፓርታይም ልሰራ እየሄድኩ ነው ብላ ሜካፕ ተቀብታ ሂዳ ተበታ መታ። ለት ሚ ፊኒሽ ዶሴ ያላ ተደብቃ ተበታ መታ። ራሷ እንደ ፐርፌክት ለአንድ ወር ሂጃብ ለብሳ ራሷ እንደ ፐርፌክት ካሰበች